የብልጽግና ወንበር አስጠባቂ በየቦታው ሲገባ ዝም ስላል ነው የጠፋነ የተሸነፍነ የወደቅነ እንዳይመስላችሁ ለማህበረሰባችን ስንል ለአዝመራችን ስንል ለማህበረሰቡ ደህንነትና ላለው ለምግብ ፍጆታ እስከሚያሳካ ድረስ እኛ ታግሰናል ስሜ ጻዲቅ ዋለልኝ እባላለሁ የአማራ ፋኖ ብሔራዊ ኃይል የሰሜን አማራ ቀጠና በላይ ዘለቀ እዝ ራስ አሞራው ውብነህ ሰማ ሶስተኛ ኮር የህዝብ ግንኙነት መምሪያ ኃላፊ ነኝ በመጀመሪያ የተከበራችሁ የአማራ ህዝብ ማስተላለፍ ምንፈልገው መልዕክት ሁለት ወይ ሶስት መልእክቶች ማስተላለፍ ምንፈልገው ያለ ጠፍተን ቆይቻለሁ ያው ብዙ ጊዜ መግለጫ ላይ አልወጣም ብዙ ጊዜ መግለጫ መስጠትም አልፈልግም ወደ ሚዲያ መቅረብም ወደ ሶሻል ሚዲያ መቅረቡም ብዙ ደስ ስለማይሌ ነው። ያለው ነገር ምንድነው? ሶስት ነገሮች መናገር ፈልጋለሁ። አንደኛ ነገር በትራንስፖርት ጉዳይ ከጎንደር ወረዳባት እና ወረ ደባርቅ ወይም ከደባርቅ ወደ ጎንደር አቅጣጫ በራስ አሞራው ውብነህ ተሰማ ሶስተኛ ኮር ቀጠና ውስጥ የሚንቀሳቀስ የህዝብ ትራንስፖርት ቋሚ ታሪፍ አለው። ከቋሚ ታሪፉ ውጭ የተለያዩ አጭበርባሪዎች፣ ሹፌሮች እና ረዳቶች ተደራጅተው ከታሪፉ ውጭ ለፋኖ እርዳታ እያደረግነ ነው፣ ለፋኖ ድጋፍ እያደረግነ ነው እያሉ 100 100 ብር ሆነ ሁለት መቶ ብር ከአንድ ግለሰብ እየተቀበሉ ነው። ከደባርቅ ወደ ጎንደር የሚሄድንም ከጎንደር ወደ ደባርቅ የሚመጣንም እየተቀበሉ ነው ያለ መረጃው አለ። ይህን ስራ የምትሰሩ ወይም ይህን ድርጊት የምታደርጉ ሹፌሮችና ረዳቶች ከድርጊታችሁ ብትቆጠቡ መልካም ነው። ከድርጊታችሁ ካልተቆጠባችሁ ግን እስከ ታርጋ ድረስ መረጃው አለና ማን ይህ ምን እንደሚሰራ አለና በኢኮኖሚ የማቆዛቆዝ ህዝብን የማሰቃየት ህዝብን የማንገላታት ስራ የምትሰሩ ሹፌሮችና ረዳቶች ከድርጊታችሁ እንድትቆጠቡ ካልተቆጠባችሁ ግን በተገኘው አጋጣሚ ሁሉ ውሳኔም እርምጃም እንደሚወሰድባችሁ እውቅናው እንዲኖራችሁ። ለምን ለፋኖ ድጋፍ አታደርጉትም? ለፋኖ ገቢ አይሆንም። በመካከል ለናንተ ገቢ፣ ለናንተ ኑሮ ማካበቻ፣ ለእናንተ አካውንት ማካበቻ ስለምታደርጉተይ ከዚህ ነገር ከድርጅታችሁ እንድትቆጠቡ ህዝቡን ከማሰቃየት ከማንገላታት እንድትታቀቡ ለማለት እፈልጋለሁ። ከዛ ውጭ ግን ለፋኖ ድጋፍ ልናደርግ ነው እያላችሁ የምትሰበስቡትን ገንዘብ እንሰማለን፣ እናውቃለን። እንዲያው በተቻለ መልኩ ስለ አማራ ህዝብ ስትሉ ስለ አማራ ትግል ስትሉ ስለ ፈጣሪ ስትሉ ከዚህ ድርጅታችሁ ብትቆጠቡና ይህን መከራ የታዘዘበት ጫና ያለበት የሞት ፍርድ የተፈረደበት ህዝብ እናንተም ደግሞ መከራውን በታጠነክሩበት ስቃዩን በታበዙበት ለማለት እፈልጋለሁ። ሲቀጥል ማህበረሰቡ ይህን እውነታ ተረድታችሁ ለፋኖ ድጋፍ የሚደረግ ገንዘብ የለም። ከጎንደር ደባርቅ፣ ከደባርቅ ጎንደር ለትራንስፖርት እየሄዳችሁ መናኸሪያ ላይ ከቆረጣችሁ ታይ ደረሰኝ ውጭ ወይም ትኬት ውጭ ለፋኖ ገቢ እያሰባሰብን ነው እያሏችሁ ረዳቶቹና ሹፌሮቹ የሚቀበሏችሁን መቶ መቶ ብር መሆን 50 50 ብር 200 ብር የሚሆን አትስጡ። አንሰጥም፣ እንቢ ይበሉ። ከዛ ውጪ ግን በገዛ ፈቃዳችሁ እየተበረበራችሁና መከራችሁን እያበዛችሁት እንደሆነ ዕውቅናው እንድትወስዱ። አንከፍልም ማለት ግን የራሳችሁ ፍላጎት ነው፣ የራሳችሁ መብታችሁ ነው። አንከፍልም ብላችሁ አስቁሙ። ፋኖ የራሱ የሆነ ቦታ ይኖረዋል፣ ሰዓት ይኖረዋል፣ ህጋዊ ደረሰ ይኖረዋል። የክፍለ ጦር ዕውቅና የኮር ዕውቅና ይዞ ደረሰ የሚሰበ ህጋዊ ቀረጥ የሚሰበስብበት ወይም ኬላ የሚዘረጋበት ሁኔታ ይኖራል። በአሁኑ ሁኔታ ግን ባለው ሁኔታ ስለሚታወቅ ሹፌሮችና ረዳቶች የራሳቸውን ሀብት ለማካበት ወይም በጎን ለሌላ ሰው የሚልኩት ካለ ወይ ለሌላ ሌባ የሚልኩት ካለ እንጂ ለራስ አሞራው ውብነህ ኮር ለሶስተኛ ኮር የሚደርስ ገቢ እንደለላውቃችሁ ማህበረሰቡ አንከፍልም በሉ። ሹፌሮችና ረዳቶችም ከዚህ ነገር እንድትቆጠቡ ማለት ፈልጋለሁ። ይህ በእንዲህ እንዳለ በሁለተኛ ደረጃ በምረት ሁኔታ መንግስት ይህ አራይ ጨፍጫፊ ፓርቲ ብልጽግና ፓርቲ የሚያስተላልፈው መልእክት አለ። በጎጃም ሁሉ ምረት ገብቷል። በወሎ ምረት ገብቷል። በዚህም ሁሉ ምረት ገብቷል። አመራሮቹ ሀገር ጥለው ሸሽተዋል፣ ጠፍተዋል። ኤርፖርት ላይ ብር ይዘው ሲሄዱ ይዘናቸዋል፣ አስረናቸዋል። እንደዚህ አይነት የተሳሳተ ፕሮፓጋንዳ የሚነዛ አትስሙት። እኛ ከዛ አይደለንም። ብንጠፋ ስራችን እየሰራን ነው። ወደ ሚዲያ ባንቀርብ ስራችን እየሰራን ነው። ከዚህ በተለየ ግን ምረት ገብቷል፣ ሁሉ እንዲውሏል፣ እንደዚህ ጠፍቷል። አዎ ምረት ያስገባቸው ሰዎች አሉ ከበፊቱም ስረቁ ዝረፉ፣ ህዝብን አሰቃጁ ተብለው አላማ የተሰጣቸው አጀንዳ የተሰጣቸው በየከተማው ዳባት፣ ደባርቅ፣ በየከተማው ምረት የገቡትን ታውቋቸዋላችሁ። መቀነስ ሲፈቱ የነበረ እሴት ሲያስሩ የነበረ ህፃን ሲያስሩ የነበረ ሲዘርፉ የነበረ ከሰላም አስከባሪ ጋር ከመከላከያ ጋር ከመንግስት ጋር እጅና ጓንቱ ነው ሲሰሩ የነበሩ አካላት እነዚህ ናቸው ምረት ገቡ የሚባሉ ትክክለኛው ፋኖ ለአማራ ነጻነት የሚዋጋው ውድ ህይወቱን መስዋዕት የሚያደርገው ንጹህ አደረጃጀት ያለው ፋኖ አንድም ፋኖ ምረት የገባ ፋኖ የለም ለስርቆት የተሰማራ ለዝርፊያ የተሰማራ ራሱ ይህ አራጁ ጨፍጫፊው ብልጽግና ፓርቲ አዋቅሮ አደራጅቶ። ወደ ውጭ አደራጅቶ ያወጣቸው። ኑ ግዳጃችሁን ጨርሳችኋል፣ ህዝብን ማሰቃጀታችሁን በደንብ አሰቃይታችሁታል፣ ህዝቡን በደንብ አሳቃችሁታል። ኑ ተመለሱ ሲላቸው ደግሞ ፊትም ውጡ ወዳላቸው አካል አሁንም ተመልሰው ኑ ሲላቸው መጥተዋል። እነሱ ታዛዥ ናቸው፣ ውጡ ሲባሉ ወጥተዋል። ህዝብ ገቱ ህዝብ ሰሩ ሲባሉ ያስራሉ፣ ያግታሉ። ኑ ተመለሱ ሲባሉ ደግሞ ይመለሳሉ። በአማራ ህዝብ እንማ በአማራ ህዝብ ሰቆቃ መደሰት የሚፈልጉ አካላት በብልጽግና ታዘው ፊትም ውጡ ተብለው ወጥተዋል። አሁንም ግቡ ሲባል ገብተዋል። ለአማራ ነጻነት የሚዋጋ ትክክለኛ ፋኖ አደረጃጀት ያለው ፋኖ በኮር በክፍለ ጦር የታቀፈ አንዳችም ለአማራ ነጻነት የወጣ ፋኖ ግን ምረት እንዳልገባ እውቅናውን እንድትይዙልን እፈልጋለሁ። ተስፋ ለማስቆረጥ በፋኖ ትግል ላይ ተስፋ እንድትቆርጡ አላማው የተሳሳተ መስሎ እንዲታያችሁ አድርጎ መንግስት በሚነዛው ፕሮፓጋንዳ እንዳትታለሉ ስራ እየሰራን ነው። ለአማራ ነጻነት ለአማራ ህዝብ ሲባል የምንተወው ነገር ይኖራል፣ የምናሳልፈው ነገር ይኖራል። ጊዜ ሰጥተን ግን በጊዜ ሂደት እናስተካክለዋለን። ምናልባት በየቦታው የብልጽግና ወንበር አስጠባቂ አራጅ ጡት ቆራጭና ጨፍጫፊ ቡድን በየቦታው ሲገባ ዝም ስላል ነው የጠፋነ፣ የተሸነፍነ፣ የወደቅነ እንዳይመስላችሁ። ለማህበረሰባችን ስንል፣ ለአዝመራችን ስንል፣ ለማህበረሰቡ ደህንነትና ላለው ለምግብ ፍጆታ እስከሚያሳካ ድረስ እኛ ታግሰናል። ነገሮች ከተስተካከሉ ግን በቅርብ ጊዜ ነገሮችን አስተካክለን ይህን አራጅ ጨፍጫፊ ጡጥቆራጭ ቡድን ወደ መጣበት ቦታ ስለምንመልሰው እስከዛ በትግስት እንድትጠብቁና እንድትታገሱና ብልጽግና ፓርቲ የሚነዛውን የሀሰት ፕሮፓጋንዳ ሰምታችሁ እንዳትሸረሸሩ እንዳትታለሉ ማለት እፈልጋለሁ። አመሰግናለሁ።